የደረሰበት ዲፕላስ ፋይ ህንፃ ግንባታ ላይ የግንባታ ክፍል ግንባታ ክፍል ውስጥ ተመድብ የሚሰራ መሀንዲስ ነኝ። ዛሬ ላይ በተመደብንበት ቀን መሰረት አርማታ ሙሌት እያካሄድን ነው የምንገኘው። እዚህ ሀገረ ስብከቱ የሚያሰራውን ህንፃ ዲፕላስ ፋይ ሁለገብ ህንፃ ነው። ፕሮጀክት ውስጡ ወደ 50 ሚሊየን ብር አካባቢ ይፈጫል በዛሬው እለት አርማታ ሙሌት ወይም ደግሞ የፋውንዴሽን ላይ ያለ አርማ ሙሌት እያደረግን የምንሄደው ያለ ነው። ያውም ደግሞ በማህበረሰቡ ወይም ደግሞ መመኑ እሚያገዘን ነው የሚገኘው የማህበረሰቡ እገዛ አሁን ላይ ከጀርባ የሚታየው ይመስላል። በዚ አይነት አግባብ ማህበረሰቡ እገዛውን ከቀጠለ የመሰረቱ ወይም ደግሞ የፋውንዴሽን ስራ በአጭር ጊዜ መጨረስ ምንችል ነው ሚሆነው። ከዚሁ ጋር ተያይዞ ያው ይህን ፕሮጀክት ብፁዕነታቸው ከመጡ ጀምሮ የተለያዩ የልማት ስራዎች ስራዎች ላይ እዚሁ ግቢ ውስጥ እዚሁ ካቴድራል ግቢ ውስጥ በተለያየ መልኩ እየተሳተፍን ነው የምንገኘው። እንደ መሀንዲስም እንዲሁም ደግሞ እንደ ምዕመንም ሆነን በተለያየ ቦታ ላይ እየተሳተፍን ነው የምንገኘው። እነኚህ የልማት ስራዎች እሳቸው ከመጡ በኋላ ነው ሙሉ በሙሉ ፊገር የቀየር ነው። በዚሁ አጋጣሚ ምዕመኑ ወይም ደግሞ በቅርብም በሩቁም ያለ ማህበረሰብ ፕሮጀክቱ ከሚወስደው ፕሮጀክት ባጀት አንጻር ትልቅ ብር ስለሆነ በሀገር ውስጥም በሀገር ውጭ ያሉ መንገዶች ማገዝ እንዳለባቸው ፣ ምክንያቱም ያው ብዙ ልማቶች ናቸው ያሉት እና ልማት ስፋት አንጻር ብዙ ካፒታል ያስፈልገናል። ካፒታሉ አንድም በብር ሁለትም በጉልበት ነው እና የአካባቢው ማህበረሰብ አሁን ላይ ዛሬ እንደሚታየው በጉልበት እያገዘ ነው። በሩቅ ያሉ ደግሞ እህት ወንድሞቻችን ደግሞ በብርም ቢያገዙ ፕሮጀክቱ በአጭር ጊዜ ውስጥ ወይም ደግሞ ከመሬት በአጭር ጊዜ ውስጥ መውጣት የምንችልበት አጋጣሚ ነው የሚሆነው። ለእግዚአብሔር ይመስገን እንግዲህ ዛሬ ላይ ወደ አስር መሰረት ጉድጓዶች ወይም ደግሞ ካዶችን እንሞላለን ብለን እናስባለን። እሱም ይሳካልና ብዬ አስባለሁ ወይን

አሁን ለምሳሌ በጣም ብዙ ህዝብ ትንሽ ነው ግን በጣም ደስ እና በተነሳሽነት ነው። ሌላው ህዝቡ በተነሳሽ ነው መስራቱ። እዚሁ ጋር ባለው ከኮስት አንጻር ብዙ ነገር ነው የሚቀንስ። በጣም ብዙ ምክንያቱም አንድ ሰባት መቶ የሚከፈል ግን ይሄ የመጀመሪያ ለዚህ ቅድሚያ ያደስጠ ነጠላቸውን አባቶች እናቶች ሳይቀሩ መተው ለመስራት ይሄ አሁን በቤተ ክርስቲያኑ ለሀገረ ስብከቱ በጣም በጣም በጣም ትልቅ ድጋፍ ነው የሚሆነው። ለዚህ ወጣ የነበረው ሌላ ነገር ነገዛ በሰዎች ሀይል የማይሰሩ ነገሮች ግዴታ መገዛት ያለባቸው ነገር፣ ስለዚህ ወጪ በደንብ ነው የሚቀንስለን። ሌላው ሳላነሳው ማለት የማፈልገው ነገር ብ አባታችን አሁን ነሳ አሁን ከመጡ ኦልሞስት ወደ አንድ አመት ፐርፌክት ጊዜ ብዙ ነገሮችም ወደ እንቅስቃሴ ሲያስገቡ፣ ያ ማለት ምንድነው አሁን

እንዲፈታ አሁን ደግሞ ድጋሚ ግንባታ እንዲካሄድ እንዲካሄድ ያን ፈቃድ ሰጥተው አሁን ያለበት ደረጃ ወቁፋሉ ደረጃ ደርሷል፣ ማቴሪያሉ ደርሷልና ይህም አባታችን በጣም ያው በእኛ ይመሰገናሉ ማለት ሳይሆን፣ ከምናየው አንጻር በጣም ትልቅ ምስጋና በጣም ትልቅ በዚህ ቢቀጥል ከዚህ በተሻለም ቢረዱ

ዋናውን የሕንጻውን መሰረት ስራዎች መስራት ጀምረናል። አሁን በብዙ አካባቢው ማህበረሰብ ተሳትፎ አድርጎ ብዙ ስራ እየሰራ ነው የሚገኘው። ይሄ ነገር ለቤተክርስቲያኗም፣ ለአካባቢው ማህበረሰብ ትልቅ ጠቀሜታ ያለው ለህዝቡም ለእኛም የሚጠቅመውን ስላ ስለተገነዘብን ቤተክርስቲያኗን የጀመረችው የልማት እንቅስቃሴ በበቂ ሁኔታ መደገፍ ያለብን፣ መሳተፍ የምንችለው ሁሉ ተሳትፈን ይህንን ነገር ከግብ ማድረስ ይገባናል። በዚህ በተጨማሪ ህዝበክርስቲያኑ በሶማሌ ክልል ያለ ኢትዮጵያ ውስጥ ያለ ህዝበክርስቲያን፣ ከኢትዮጵያ ውጭ የምትገኙ ህዝበክርስቲያኖች እኛ የምናደርገው እንቅስቃሴ እናንተ ደግሞ በምትችሉት

ሰው ሀይል ያስፈልገናል። በጉልበት መርዳት የሚችል በ በመርጨት መርዳት የሚችል በውቀት በገንዘብ መርዳት የሚችል በገንዘብ ማቴሪያል አቀርባለሁ የሚባል ማቴሪያል ማቅረብ እያደረገ ይህንን ነገር እግል አደረስን ህዝ በክርስቲያኑ፣ ለቤተ ክርስቲያኗም እዚህ አካባቢ ላለ ጠቅላላ ማህበረሰብ ትልቅ ውጤት የሚያመጣ ስራ ነው እና ክርስቲያናን ያደር ክርስትናውን ያጠነክራል። ህዝቡ በረከት ያገኝበታል። ስለዚህ በሙያችሁ በሚሱታግዙ በትህትና ጠይቃለን። አባታችን ሳ በዚህ በሳ ሶማሌ ሀገረ ስብከት ተመድሎ ከመጡ በኋላ በዚህ ክልል ላይ በጣም እንቅስቃሴ እየተደረገ ነው። እሳቸውም ካስጀመሩት የልማት እንቅስቃሴ በመነሳት ነው ህዝቡ እኛም በተሰስተዋ ሳ መስ በመነሳሳት ነው በሞራል እየሰራን ያለ ነው። ከዚህ በኋላ እሳቸው በሚሰጡን አቅጣጫ፣ በሚደግፉን፣ በሚባርኩን፣ በሚያረጉልን ነገር ሁሉ ከእሳቸው ሆን ሆነም ይህንን ልማት አደግፈን ከጎናቸው ቆመን ለውጤት ማብቃት ይገባናል።